ሰበር ዜና! የእስራኤልን ቡጢ መቋቋም ያቃተው የኢራን እስላማዊ አብዮታዊ ዘብ ወደ ድርድር መመለስ እንደሚፈልግ በመግለጽ ላይ መሆኑ ታወቀ። ያ ሁሉ የአያቶላህ ኻሜኒ የአርባ ዓመት እስራኤላውያንን ከምድረገጽ አጠፋለሁ ድንፋታና ዝግጅት በአራት ቀን የእስራኤል ዘመቻ መፍረክረክ ጀመረ። ዛሬ ላይ ሐሚናዬ አሉኝ የሚላቸውን ታላላቅ የጦር መሪዎችና የኒኩለር ማመንጫ ጣቢያ ተቆጣጣሪ ሳይንቲስቶችን ጨምሮ ሌሎች በርከት ያሉ ቁልፍ ሰዎችን በእስራኤል ተነጥቋል። አጃኢብ ነው። የእስራኤል ድብደባ ተጠናክሮ ቀጥሏል። አስር ሚሊዮን ህዝብ ያላት ትንሿ እስራኤል ወዳጆቿ ብቻ ሳይሆኑ ጥላቶቿም ይገረሙባታል፣ ያደንቋታል፣ ይፈሯታልም። ኢራን በጣም ትልቅ የቆዳ ስፋት ያላትና ከሰማንያ ሚሊዮን ቁጥር በላይ ህዝብ ያላት ሀገር እንደሆነችም ይታወቃል። እንግዲህ የኢራን እስራኤል ጦርነት አሁን ላይ የመጨረሻው የኒኩለር ተቋም እሱን የማምከን ስራ ለመስራት አሜሪካም ዛሬ ማታ ወይ ነገ ላይ አዲስ ነገር ይኖራል፣ ትቀላቀላለች ማለት ነው። ከዛ በኋላ የኢራን ጦርነት ይቋጫል። የኢራን መንግስትም ሊገረሰስ እና ኢራን ውስጥ ዲሞክራሲያዊ መንግስት ሊመሰረትም ይችላል። በአሁኑ ሰዓት ሀሚናዬ ጉድጓድ ውስጥ ነው ያለው የኢራን መሰረታዊ የአብዮታዊ ዘብ ተቋሙ የሚገለገልባቸው እንደዚህ የተለያዩ ተቋሞች በእስራኤል ጀቶች ጋይተዋል። በአሁኑ ሰዓት ቴህራን እየነደደች ነው። ነዋሪዎቹ በአጠቃላይ ወደ ውጭ ወጥተዋል። ከቤት ንብረታቸው ጥለው ተሰደዋል ማለት ነው እና ያ ሁሉ ድንፋታ ፉከራ፣ በቃ እስራኤል በጣም ሀያል ሀያል ሀያል አገር ነች፣ አስመስክራለች። በእውነት በጣም ይደነቅ። ነገር ግን አሁን እንደምናየው ሀመናዊ አደራድሩኝ እያለ እየተማጸነ ነው። ወደ አሜሪካ ልኳል በተለያዩ ገር እስራኤልን በሚቀርቡ የአረብ ሀገራት መልእክት አስተላልፈዋል። ነገር ግን ስልሳ ቀን ሰጥተናቸው ነበር አልተጠቀሙበትም። ስለዚህ እስራኤል የህልና ስጋት አለባት። የአርባ አመት ድንፋታ መምከን አለበት። እርግጥ ነው ኢራን የኒኩለር ቦምብ ብትታጠቅ አሁን ላይ ባለስቲክ ያላትን ባለስቲክ ይታያል ወደ እየተኮሰች ምንም አይነት ታርጌት የላቸውም። እስራኤላውያን በታርጌት ነው በኢላማ ነው አስቀድመው ለህዝቡ መልእክት ይልካሉ። ለቀው እንዲወጡ በዛ አካባቢ እንዳይኖሩ ምናምን ያውጃሉ። ኢራናውያን ግን በቀጥታ ወደ ሲቪሊያን መኖሪያ ያለ ያነጣጠሩ የሚተኩሱት ባሊስቲክ ሚሳይል በጣም ትልቅ በጣም ገኛ ነው መቶ ሁለት መቶ መቶ ሀምሳ በአንድ ጊዜ ስለሚልኩ ቢያንስ አንድ ወይ ሁለት ሾልኮ ይገባል። ሁሉም ቢገባማ እስራኤል እስካሁን ድረስ የለችም ነበረ። ነገር ግን አንቲ ሚሳኤል፣ ኪፓት ባርዜል፣ አይረን ዶም፣ ሌሎችም የተለያዩ ሌዘር መከላከያ ጥበብ አለ እስራኤል ውስጥ። በቃ ምን አለፋ ጥበብ ተሰጥቷታል። ጥበብ ጥበብ በቃ ማንም ምንም ቢል ወይ ፍንክች። እግዚአብሔር ደግሞ ያው ከእነሱ ጋር ነው፣ የታወቀ ነው። በአጠቃላይ ግን አሁን ላይ ያለው ነገር ይህን ይመስላል። ኢራን ኦረዲ ካሁን በኋላ ኢስላሚክ ሪፐብሊክ መቀጠል የለበትም። እስራኤል እየተዋጋች ያለችው የዓለምን ጦርነት ነው፣ የሷን ብቻ አይደለም። ይሄ ኢስላሚክ ሪፐብሊክ የክርስቲያኖችም ጠላት ነው። እንዲሁ የለዘብተኛ ሙስሊሞችም ሺአ ያልሆኑትን ሁሉ ላልሆኑት ሁሉ ሰይፍ የሚመዝ ነው። እድሉም ቢያገኝና ቢታጠቅ በጣም በጣም በጣም ከባድና ለዓለም አስጊ አስፈሪ ነው። ስለዚህ ሁሉም ማንም አይፈልግም ማለት ነው። እንግዲህ የሚሆነውን ደግሞ ቆይተን ምን እና ይሆናል